የዓለም አቀፉ አቶሚክ ኃይል ኤጀንሲ ዋና ኃላፊ እጅግ ጥልቀት ባለው የፒኤክስ ተራራ ምን እንዳጋጠመ እንድታብራራም ኢራንን ጠይቀው ነበር። ሆኖም ኃላፊው ያገኙት ምላሽ አጭርና ግልጽ በሆነ ቋንቋ አይመለከተም የሚል እንደነበረ ዘግይቶም ቢሆን ይፋ ሆኗል። የራፋኤል ግሮሲ ጥያቄ ታዲያም ከምንጊዜውም በላይ አሁን ላይ እጅግ አስቸኳይ ምላሽ የሚሻም ወሳኝ ጥያቄ መሆኑን ምዕራባውያን ተንታኞች በስጋት እያነሱት ይገኛል። ቴህራን ከሰሞነኛው የአሜሪካ ጥቃት ቀደም ብሎም ከፎርዶ የኒውክሌር ጣቢያ ያጓጓዘቻቸውን ዩራኒየም የፒኤክስ ተራራ በሚሰኘውና አሁን ላይም ይፋ በሆነው አዲስ የኒውክሌር ጣቢያ ደብቃ ማስቀምጧን ዘገባዎች እያመላከቱ ናቸው። ኢራን የኒውክሌር ቦምብ ማምረት የሚያስችል በመቶዎች እና በሺዎች የሚቆጠሩ የዩራኔ ማብለያ መሳሪያዎች አሁንም በእጇ ላይ እንደሚገኙ ለማወቅ ተችሏል። ሰፊና ጥልቅ የሆነው ስፍራ ከፎርዶ የኒኩለር ጣቢያ በስተደቡብ አቅጣጫ 145 ኪሎ ሜትር ርቀት ላይ የሚገኝ መሆኑም ተነግሯል። በማዕከላዊም ኢስፋሃን አውራጃ ከሚገኘው የናንታንዝ የኒኩለር ጣቢያ ደግሞ የደቂቃዎች መንገድ ርቀት ላይ እንደሚገኝ ለማወቅ ተችሏል። የመሳሪያ ገጠማ ግንባታው ገና አለመገባደዱ የተነገረለት ስፍራው ባለፉት አራት ዓመታት ይበልጥ ተጠናክሮና ሰፋ ተደርጎ እንዲገነባ መደረጉን ነገሩን በቅርበት የሚያውቁም እየተናገሩ ናቸው። ከኒኩሌር መርሃ ግብር ጋር በተያያዘ ብዙና ወሳኝ እንቅስቃሴዎች የሚያደርጉበት መሆኑ ግልጽ ስለሆነም ይህ ለምን ግልጋሎት ነው የሚል ጥያቄ ስናቀርብ ይህ የእናንተ ጉዳይ አይደለም የሚል ምላሽ ሰጡን፣ ሲሉም ግሮሲ ባሳለፍ ነው ሚያዚያም የተናገሩት ይህንን የኒኩሌር ጣቢያ በማስመልከት መሆኑ አሁን ላይ ገሃድ ወጥቷል። ኃላፊው የምድር ስር ስፍራው ያልታወቀ ቁስ ሊኖረው እንደሚችል እየተናገሩ ናቸው። ባሳለፍነው ሰኞም የድርጅቱ ተቆጣጣሪዎች የኢራን የኒውክሌር ጣቢያዎችን እንዲጎበኙ እንዲደረግ ጥያቄ ያቀረቡት ከዚሁ ጋር በተያያዘ መሆኑን ዘገባዎች ጠቁመዋል። ውድ የአሪፍ ሚዲያ ቤተሰቦች፣ ወቅታዊውን ቀውስ አስመልክቶም አዳዲስ መረጃዎችን ይዘን ተገኝተናል። ላይክ እና ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ ጋበዝን። ሰናይ ቆይታም የፈረንሳይ ፕሬዝደንት ኢማኑኤል ማክሮን ከቀናት በፊት ኢራን በድብቅ ዩራኒየም የማምረት ሂደቷ ሁለት እጥፍ መጨመሩን ተናግረዋል። አንዳንድ ምዕራባውያን ተንታኞችም በዶናልድ ትራምፕ ጉትጎታም ተግባራዊ መደረግ የጀመረውን የተኩስ አቁም እንደ ክፍተት ተጠቅማም አቶሚክ ቦምቡ ልትገነባ ትችላለች እያሉ ናቸው። ማክሮን ስለ ጉዳዩ ሲናገሩም ኢራንን ከዚህ አይነት አደገኛ አካሄድ ማስቆም እንደሚገባ ጭምር ሲናገሩም ተሰምቷል። አሁን ላይ ደግሞ የኢራን ፓርላማ ከዓለም አቀፉ የአቶሚክ ኃይል ኤጀንሲ ጋር የሚደረግ ትብብርን የሚያግድ ሕግ ማጽደቁ መሰማቱ ስጋቱን ይበልጥ ኃያል አድርጎታል። ተንታኞች ይኖራታል የሚለው ነው፤ ሲሉም ቤን ታሌቦል የሚሰኙት የዲፌንስ ኦፍ ዲሞክራሲስ ተቋም ባልደረባ ለፋይናንሺያል ታይምስ ተናግረዋል። ከአውዳሚዎቹ ጥቃት በኋላ የኢራን የመጠባበቂያ እቅድ በዚህ እጅግ ጥበቃ በሚደረግለት ስፍራ ሊኖር እንደሚችል ግምት ተቀምጧል። በሳተላይት ምስሎች መረጃ መሠረት፣ ስፍራ ውስጥ ለውስጥ ለዩራኒየም ማብላያ ጥቅም ላይ እንደሚውሉ የተገመቱ አዳዲስ የዋሻ ቤቶች ያሉበት ነው። ምንም እንኳን እስካሁን ድረስ የኢራን የኒ ኒውክሌር ጣቢያ የሚሰኘው ፎርዶ ቢሆንም የፒክአክስ መጠንና ጥልቀት እጅግ አስገራሚ ሆኗል። ስፍራው በዩራኒየም ማምረት አቅም ከሆነ ለአደጋ በመጋለጥ ረገድ ከፎርዶ እጅግ በተሻለ ሁኔታ ላይ እንደሚገኝ ግምት ተቀምጧል። ፎርዶ ሁለት የምድር ለምድር ዋሻ መግቢያዎች ሲኖሩት፣ የፒክአክስ ተራራ ግን በትንሹ አራት በሮች አሉ ተብሏል። ከነዛ መካከል ሁለቱ በተራራው ምስራቅ በኩል ሲገኙ ቀሪ ሁለቱ በምዕራብ አቅጣጫ እንደሚገኙ ተሰምቷል። ከሁሉ በላይ አስደናቂው ነገር የምድር ለምድር ያሳያል። ይህም ባሳለፍነው የካቲት ድርጅቱ አውጥቶበት በነበረ ሪፖርት ላይ በተገለጸውም 1338 ኪሎግራም በብዙ ብልጫ ያለው ነው። የኒውክሌር ጣቢያው የሚገኝበት ስፍራ ከባህር ጠለል በላይም 1608 ሜትሮች ላይ የሚገኝ መሆኑም ታውቋል። ከዛ በተጨማሪም 960 ሜትር ርዝመት እንዳለውም ከሚነገርለት የፎርዶ ኒውክሌር ጣቢያ በግማሽ ኃይል የረዘመ መሆኑን መረጃዎች ጠቁመዋል። ረጅም ርዝመት መኖር ከአደጋ የመጠበቅ አቅሙን ከፍ ከማድረጉ በተጨማሪም ለኒውክሌር ስራዎች የሚያስፈልጉ ግዙፍ የምድር ቤቶችን ለመገንባት እንደሚያስችልም ተገምቷል። ተንታኞች የተራራውን ከፍታም ከዋሻዎቹ መግቢያ ርዝመት ጋር በማነጻጸር ባስቀመጡት መረጃ ጣቢያው ከፎርዶ እጅግ ወደ መሬት በራቀ ስፍራ የተገነባ መሆኑ ተረጋግጧል። የግንባታው እጅግ ወደ መሬት የጠለቀ መሆኑ የፎርዶ አይነት መሰረተ ልማቶችን ለማጥቃት አሜሪካ ከመፈንዳቱ ቀደም ብሎም 60 ሜትር የሚጓዘውን ጂቢዩ 57 ቦምቦች መጠቀሟ የሚታወቅ ነው። ከሰሞኑ በሺህ ኪሎግራም ኪሎ ግራም የሚቆጠሩት የአሜሪካ ቦምቦች በፎርዶም የታሰበውን ኢላማ መምታታቸው መጠራጠሩም በፒክ አክስ ተራራ ላይ ውጤታማነታቸው እጅ ከባድ እንደሚያደርገውም ተንታኞች ይናገራሉ። የፒካክስ የተራራ የምድር ለምድር የኒውክሌር ጣቢያ ለኢራን አገዛዝ የአሜሪካ አየር ኃይል ጭምር ለማውደም በሚያስቸግረው ሁኔታ የኒውክሌር ጦር መሳሪያ ጣቢያም እንዲኖረው የሚያደርግ ነው ሲሉም አንድ ተንታኝ ስለ ጉዳዩ ምልከታቸውን አጋርተዋል። ተንታኝ ምልከታቸውን ሲቀጥሉም የምድር ለምድር ዋሻ መኖርና ጥብቅ የደህንነት ሁኔታው ከኮማንዶ ስራ የታማካኝነት ስፍራውን አደጋ ውስጥ ለመክተት መሞከርን ጭምር ውስብስብ ያደርገዋል። የእስራኤል የኮማንዶ ግዳጆች ከዚህ ቀደም በሂዝቦላ ኢላማዎች ላይ ከመፈጸሙ አንጻር እስላማዊ ሪፐብሊክ በአቶሚክ ጣቢያዎቿ ላይም እንደነዚህ አይነት ተመሳሳይ ግዳጆች ሊኖሩ እንደሚችሉ በእርግጠኝነት ትጠብቃለች ሲሉ ሁኔታውም የከበደ መሆኑን ለማመላከት ሞክረዋል። የፎርዶ የኒውክሌር ጣቢያ ጭምር የታወቀው በ2009 በምዕራብያኑም የስለላ ተቋም በተደረገ ጥናት እንደነበረ አይዘነግ። የስፍራው መታወቅ የማዕቀብ መጥበቅን ሲያስከተል፣ ከዛም የ2015 የኢራን የኒውክሌር ስምምነት እንዲፈረም ምክንያት መሆኑ የሚታወቅ ነው። ስምምነቱ ኢራን የፎርዶ ኒውክሌር ጣቢያን ወደ ምርምር ስፍራነት እንዲቀይርና ለ15 ዓመታት ዩራኒየም ማበልጸግ እንድታቆም የሚጠይቅ ነበረ። ሆኖም በትራምፕ ውሳኔ አሜሪካ በ2018 ከስምምነቱ ጣቷን ተከትሎም ኢራን በተቋሙ ላይ ያላትን እንቅስቃሴ አስቀጥላለች በ2021 በናንታንስ በደረሰውና ኢራን ለድርጊቱ እስራኤልን ተወቃሽ የምታደርግበትን ፍንዳታ ተከትሎ የዩራኒየም ማብላላት ሂደቱ በፎርዶ ጣቢያ በፍጥነት እንዲከወን ሲደረግ ቆይቷል ቴራን የኒውክሌር ቦምብ ለመስራት ከሚያስፈልገው 90 በመቶ የተብላላ ዩራኒየም ዝቅ ባለ ሁኔታም 60 በመቶውን ሂደት ማሳካት መቻሏም መረጃዎች አሳያሉ ያን ብቻ ሳይሆን አሁን ላይም እስራኤልና አጋሮቿን ስጋት ላይ የጣለውን የፒካክስ ተራራ ስር ሌላ የኒውክሌር መሠረተ ልማት ስትገነባ ቆይታለች። የስለላ ግምገማ ሪፖርቶች እንደሚጠቁሙት ኢራን ጥቃቶች ለመሻገር በሚል የኒውክሌር መርሃ ግብሯን በተለያዩ ስፍራዎች በትና የማስቀመጥ ስልትን እንደምትከተልም ይነገራል። በቅርብ ዓመታት ውስጥ ኢራን የዓለም አቀፉ አቶሚክ ኃይል ኤጀንሲ ባልደረሰባቸው ስውር ስፍራዎች ስድስት ሺ ያህል የዘመኑ የዩራኒየም ማብሊያዎችን እንዳከማቸች ይነገራል። ከዛ መካከል ብዙ ቁጥር ያላቸው የዩራኒየም ማብሊያ መሳሪዎች በፒኬክስ ተራራ ስር ይገኛሉ ተብሎ እንደሚታሰብም የምዕራቡ ዓለም የሳይንስና ደህንነት ተቋማት እየተናገሩ ናቸው። እንደነዚህ አይነቱ አቅም ኢራን የኒውክሌር ጣቢያዎቿ ቢወድሙም እንኳን ኒውክሌር ማምረቷን እንድትቀጥል ሊያደርጋት እንደሚችል የሚናገሩ በርካቶች ናቸው። የአያቶላ አሊ ሐሚኒ አማካሪም አሊ ሻምካኒ ስለዚህ ጉዳይ ሲናገሩ የኒውክሌር መሰረታትና የፖለቲካ ፍላጎት ያልተነካ ነው ብለዋል። የኢራን ምክትል ውጭ ጉዳይ ሚኒስቴር ሙጂድ ታክት ራቫንቺን በበኩላቸው ኢራን የኒውክሌር መርሃ ግብሯን ታቋርጣለች የሚለው ነገር መሰረተ ቢስ መሆኑን ለጀርመኑ ኤአርዲ አረጋግጠዋል። ማን ምን ማድረግ እንዳለብንና እንደሌለብን አይነገረንም ሲሉ መረር ባለ ቃላት ምላሽ ሰጥተዋል። በተራራማው የኒውክሌር ጣቢያ ያለው ጠንካራ ጥበቃ ኢራን በቅርብ ጊዜ ውስጥ ወደ ስራ ልትገባ እንደምትችል አመላካሽ መሆኑን ተንታኞች እየተናገሩ ናቸው። የዛሬው የዓለም አቀፍ ትንታኔያችን በዚሁ አበቃ። ቻናላችንን ላይክ፣ ሸር እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ሰላም።